መጣ መቶ አስራ አራት ኪሎ ነበርኩኝ አሁን 84 ኪሎ ሰላሳ 4 ኪሎ እቀንሻለው እዚህ ስመጣ 95.6 ነበርኩኝ አሁን 66 ኪሎ ነኝ ማስተር ጋር ስመጣ 122.93 ነበርኩ አሁን ወደ 88 ገብቼ 35 ኪሎ እቀንሻለሁኝ 106.8 ኪሎ ነበርኩ ከዘጠና ቀን በፊት አሁን ሰላሳ 4 ኪሎ እቀንሻለው መቶ ደርሻለሁ ሀያ ሰባት ኪሎ ነበርኩ፣ ሀያ ሦስት ኪሎ ቀንሻለሁ፣ አሁን መቶ አራት ኪሎ። እዚህ ስመጣ መቶ ሰባት ነበርኩ፣ አሁን ሰባ ሰባት ደርሻለሁ፣ ሰላሳ ቀንሻለሁ። ቃላቶች የሉኝም በጣም ነው ደስተኛ የሆንኩት። ስመጣ መቶ ሀያ ሁለት ኪሎ ነኝ፣ አሁን እንግዲህ ወርጄ ይኸው ሰላሳ አራት ኪሎ ቀንሻለሁ። እዚህ ስመጣ አሁን ሀምሳ በጣም ደስ ይላል። የምዕራፍ ስምንት ሰልጣኞችን ሸኝተን ምዕራፍ ዘጠኝን ን እየተቀበልን አብዛኞቹ እንደምታያቸው 28፣ 27፣ 30፣ 34 ቀንሰዋል። ድካማችን፣ ጊዜያችን፣ ሁሉ ነገር ፍሬ አፍርቷል። የዘጠና ቀን ስፖርት ልምድ በጣም ለየት ያለ ነው ለእኔ በተለይ በጣም ለየት ያለ ነው። ስመጣ መራመድ አልችልም ነበር። ይህችን ደረጃ እራሱ መውረድ አልችልም ነበር። ያተነፋፈስ ችግር ነበረብኝ። በጣም ያስለኝ ነበር። ትንሽ እንቅስቃሴ ሳደርግ በቃ ፌንት አድርጌ ነበር መወድቀው። እዚህ ከመጣ በኋላ ብዙ ነገር ተቀይሯል። አመለካከቴም፣ ባለባበስም፣ ከሰውም ጋር ያለኝ ግንኙነት ብዙ ነገሬ ተቀይሯል። ለሌሎቹ መታችሁ፣ ሁላችሁም መታችሁ፣ ተሳተፉ፣ ስሩ፣ ተለውጡ ነው ምላው። ምክንያቱም እኔ ተለውጫለሁ። እኔ ያገኘሁትን ጥቅም ሌላም ሰው እንዲያገኝ ይፈልጋለሁ። ምክንያቱም እኔ በብዙ ነገር ነው የተቀየርኩት በስነ ልቦናም ከቤተሰብ ጋር ባለኝ ነገር በራሴም በቃ በብዙ ነገር ስለተቀየርኩኝ ያው መጥተው እንዲቀየሩ ነው መክረው። በጣም ደስ ይላል፣ በጣም ልብ ይነካል፣ በብዙ መልኩ ሞራላቸው ይነካል። ውፍረት ሲመጣ አካላዊ ግዝፈት ብቻ ሳይሆን ነው ለብዙ ስትራግል፣ ለብዙ ኔጌቲቭ ኢንፍሉዌንስ ይዳረጋሉና ራስን ማሸነፍን ትልቅ ኮሚትመንትን ይፈልጋል። ቅድም እንደተናገርኩትና ራሳቸውን አሸንፈው በስንት ሕመም ውስጥ አልፈው አካላዊ ሕመም ውስጥ የስነ ልቦና ሕመም ውስጥ ዲፕሬሽን ውስጥ አልፈው ነገር ግን እራሳቸውን አሸንፈው በጀግንነት እዚህ መድረሳቸው 30 ኪሎ መቀነስ አይደለም፣ አንድ ኪሎ መቀነስ ከባድ ነው እና እንዳየቸው እንደምንሰማቸው 16 ኪሎ፣ 20 ኪሎ፣ 30 ኪሎ ድረስ ቀንሰው ብቁ ሆነው እዚህ ጋር ለሌሎች አርአያ ሆኖ በመቆማቸው በጣም ትልቅ ኩራት ነው የተሰማኝ። ለእነሱ በጣም በጣም ትልቅ ደስታ ነው የተሰማኝ እና የእውነቱ ብርቱ ናቸው፣ ጎበዞች ናቸው፣ ጀግና ናቸው። ሌሎችም ተበረታተው እንዲነሱ ምሳሌ ሆነዋልና ላመሰግናቸው ፈልጋለሁ። ዘጠና ቀንን ማለት እንዲህ ብዬ መናገር አልችልም። በጣም በቃ በህይወቴ ላይ ትልቅ ለውጥ ያመጣ ነገር ነው። ብዙ አይነት ተጓዳኝ እንትኖችን፣ ህመሞችን አስወግጄበታለሁ። ሁሌም ከፍ ይበል። በጣም ትልቅ ሀሳብ ይዞ የመጣ ሰው ነውና፣ በጣም ከእነሱ ጋር ከእሱ ጋር በመቀላቀል እድለኛ ነው። ዘጠና ቀናት በጣም ቤተሰብነትን ብዙ መነቃቃትን ተስፋ መቁረጥን ብዙ ነገርን እንድጥል ያደርግሃል። እኔ መጀመሪያ እዚህ ስመጣ በጣም የሆነ ድብርት ውስጥ፣ በጣም ወፍራም ነበርኩኝ በጣም በቃ የሆነ የሆነ መውጣት የሚያስጠላ ታክሲ ውስጥ መግባት የሚያስጠላ ብዙ አይነት ሁኔታ ውስጥ ነበርኩኝ። ከዛ ግን ማስተርን በሚዲያ ነበር ያየሁት። እሱን አይቼ የመጣው ሲመጣ በጣም እንደ ቤተሰብ እንደ ወንድም በጣም ብዙ ብርታት እና ጀግንነት ሰጥቶኝ ለመለወጥ ወጥቻለሁ። እዚህ ከመምጣቴ በፊት በቴሌቪዥን ፕሮግራም አየው ነበር ማስተርን እና ቀና ነበረ ማለት ጊዜ አልነበረኝም። አንዳንድ ነገሮች አልተስተካከሉም እና መቼ ነው እዛ ሄጅ የምሰራው ምናምን ነበር። ያው እንደምታዩ ትንሽ ኪሎ ጨምሬ ያለሁ ምናምን እና ከዛ በሆነ አጋጣሚ ይሄ ዘጠና ቀን ዘጠነኛ ዙር ላይ ማስታወቂያ ወጣ። ከዛን እንግዲህ አሪፍ ከሚባሉ ትውልድ መካከል ለመሆን ይኸው መጥቻለሁ። ዘጠና ቀን በጣም ነው ደስ የሚለው። በመጀመሪያ እኔ ስመጣ ሊያው ብዬ ነው የመጣሁት። እስኪ ሊያው ብለህ የምትመጣው ነገር አለ። ስመጣ እኔ እግሬን በጣም ያሜ ነበረ። ጤናማ ያሉን አተነፋፈስ ነበር የምተነፍሰው መንገድ ሲሄድ ማለት ነው። ከዛ እዚህ ስትመጣ ግን ያለው ኢንቫይሮንመንት የምታገኛቸው ጓደኞች፣ ከዛም በተሻለ ደግሞ ልክ እንደኛ አሁን ቀንሳ በቃ የሚያበረታቱን ሲኒሮቻችን በጣም ጥሩ ነበሩና በቃ ልትቀር ራሱ ይደብረሃል። እና ደስ የሚል መንፈስ አለው። በቃ አልመሰለንም፣ እዚህ ምንደርስ አልመሰለንም ነበር ግን ያለው ኢንቫይሮንመንት ያገኘናቸው ጓደኞች ከኛ በፊት የቀነሱ ሲኒሮቻችን የሚሰጡን ተስፋና ተሞክሮ እዚህ እንድንደርስ አድርጎናል። በጣም ነው ደስ የሚለው። እንግዲህ በቃ ሰው ቃላት ያጥረኛል ብሎ ሲል እንዴት አይገልጽም ብዬ እል ነበር እኔ ግን ዛሬ ቃላቶች የሉኝም። እግዚአብሔር ይመስገን እዚህ ጋር ደርሻለሁ። ልጆች የጤነኛ እናት አግኝተዋል፣ በማስተር ኖክ ምክንያት ማለት ነው ለዘጠና ቀናት እና እግዚአብሔር ይመስገን እኔ ከብዙ ነገር ብዙ ነገር ነው ያተረፍኩት። ማለት ስመጣ እዚህ ወገቤንም እግሬንም ያመኝ ነበር። እንቅስቃሴ ማድረግም አልችልም ነበር። አሁን እንደፈለኩ ነው፣ ጤነኛ ነኝ። ጉሮሬን በጣም ነበር የሚያመኝ። አሁን ጉሮሬን እዚህ ከጀመርኩ ጀምሮ አሞኛ ያገ ሱሰኛ ነበር ማለት አሁን ማለት አልጠጣም። እና ከብዙ ነገር ነው ዳንኩ እና ስፖርት በጣም ጥሩ ነው። እና ማስተር የሰጠን እድል አሪፍ ነው። እና ያልተጠቀመ ሰው መጥቶ ቢጠቀም ጥሩ ነው ለጤናውም ለራሱም ለቤተሰቡም ብዙ ነገር ነው እና በህይወት ራሱ ስልጠናው ስፖርት ብቻ ሳይሆን የህይወት ክህሎትን እንሰለጥናለን እና እሱ ራሱ በብዙ ነገር ነው ይረዳል። ስራ ላይ ገንዘብ እንዴት መጠቀም እንዳለብን፣ ማንንም ሰው መርዳት እንዳለብን እና በብዙ ነገር የተጠቀምንበት ማሰሪ የጤና ችግር ነበረብኝ። ስኳር፣ ኮሌስትሮል፣ ደም ግፊትም ነበረብኝ። ሶስቱንም ነፃ ያለው። እና የኪሎም ለውጣለኝ። በአይምሮይም በጤናይም በሁለንተናይ በጣም ለውጣለኝ። በክህሎት በሚሰጠን የህይወት ክህሎት በጣም ለውጣለኝ። ውፍረትና ከውፍረት ጋር ተያይዘው የሚመጡ ህመሞች በጣም ብዙ ሰዎች በተለይ ሴቶች ሴቶቻችን ለራሳቸው ያላቸውን ግምት፣ ራሳቸው ያላቸውን ምልከታ ሰልፍ የሚጃቸውን ኮንፊደንሳቸውን በጣም ነው የሚጎዳውና እሱን ለማገዝ እየሰራን ነው። ያው አሁን ከነሱ የምትሰማው ነገር በጣም ስሜታዊ ያደርጋልና ጥሩ ነው። እያገዝን ነው ከእግዚአብሔር ጋር ደግሞ። አሁን አንድ ሺህ ነው፣ ከዛ ሁለት ሺ ሶስት ሺ ያለ ስራውን አስፍተን ለመስራት ጥረት እያደረግን ነው። በአመት አስር ሺህ ሰው በነጻ ነው ለማሰልጠን ያሰብነው። አሁን ወዳጅነት ፓርክ ላይ ነው ስልጠና እየሰጠን ያለ ነው። ማክሰኞና ሀሙስ ከስራ በኋላ አስራ ሁለት ሰዓት፣ ቅዳሜና አሁን ደግሞ አስራ ሁለት ሰዓት ተኩል ሰው ይሄንን ወዳጅነት ያለውን ወደ ሲኤምሲ ወደ ጦር ኃይሎች አካባቢ ቀርበን ወደ ነዋሪዎች ቀርበን ስልጠናውን ለመስጠት ጥረት እያደረግን ነው። ጥሩ ነው፣ በጣም ጥሩ ነው። ውፍረት እንግዲህ ዝም ብሎ ቁጭ ብሎ በመብላት የሚመጣ ነገር አይደለም። እውነቴን ነው ማወራው፣ ሴቶች ወፍራም ሲሆኑ ሰውነታቸውን ለብዙ ነገር መስዋዕት አድርገው ነው ማለት ልጅ በመውለድ ውስጥ፣ ብዙ ልጆች በመውለድ ውስጥ፣ ለራሳቸው በቂ ጊዜ ባለመስጠት ውስጥ፣ ቤተሰባቸውን በመንከባከብ ውስጥ፣ ልጆቻቸውን በመንከባከብ ውስጥ፣ ባሎቻቸውን በመንከባከብ ውስጥ ከኑሮ ሁኔታ ጋር ራሳቸውን በመታገል የብዙ ነገሮች ጥርቅም ውፍረት፣ ሰው ደግሞ ያንን ሴቶቹ ለቤተሰቦቻቸው የሚከፍሉትን ለአካባቢያቸው የሚከፍሉትን ዋጋ ኮንሲደር አናደርግም። ሰውነታቸውን አካላቸውን በማየት ብቻ በኔጌቲቭ ነገር ዲስከሬጅ እንዲሆኑ እናደርጋለን እና ያሳዝናል። ስለዚህ ሰውነታቸውን መቀነስ እንዲችሉ ማበረታታት እንጂ ያልሆነ ነገር በመናገር ውስጣቸውን ባንሰብር ሰብር ሞራላቸውን ባንነካ ጥሩ ነው። ሞራላቸውን እየገነባን እያበረታታን፣ በተለይ ደግሞ በቅርበት ያለ ቤተሰቦች ባሎቻቸውም ልጆቻቸው እናቶቻቸው ሊሆን ይችላሉ ጓደኞች፣ እንደዚህ በእድር አካባቢም በተለያየ ሶሻል ሶሻል ኮሚትመንት ያለበት አካባቢዎች ጋር እንዲበረታቱ በማድረግ እንቅስቃሴ እንዲያደርጉ በጋራ ወክ እንዲያደርጉ አሁን ደግሞ ምን ያለምንም ክፍያ እንደዚህ አይነት ሁኔታዎች ከተፈጠረ ንጹሕ አየር ነው። ጥሩ ሶሻል ሪስፖንሲቢሊቲም እዚሁ ይኖራል ብዬ ያስባል። አንዱ ለአንዱ መተሳሰብ፣ መደጋገፍ ይኖራል። ስፖርት ዝም ብለህ ብቻህን የምትሰራው ነገር አይደለም ነው መበረታታትን ይፈልጋል። ና ይሄን አጋጣሚ በመጠቀም ሁሉም የአካል ብቃት የአእምሮ ብቃት እንዲያደርግ ጥሪ ያደርጋለሁ። በጣም ሌላ ማንነት በጣም ከሰው ጋር መቀላቀል ያስጠላያል። ታክሲ መግባት ራሱ በጣም ነው የሚያስጠላል። ያው እነሱን በር ላይ ሲያዩ ደስ አይላቸውም እና አሁን በጣም ሙሉ ኮንፊደንስ ምንም ነገር ለማድረግ ማለት ይቻላል የሚለውን ነገር እንዳቅ አድርጎኛል። በጣም ምን መሰለኝ የድሎት በሽታዎች በጣም ብዙ ናቸው። ኢትዮጵያ ውስጥ አሁን እየመጡ ነው። ቅድም ከጤና ጥበቃ ሚኒስቴር ከመጡት አንድ ዶክተር ጋር እያወራ የድሎት በሽታዎች በጣም እየበዙ ነው። አዘ ሲምታይም ረሃብም አለ ኦፍኮርስ በረሃብ የሚሞትም አለ የድሎት ህመሞች እየበዙ ያ ደግሞ ድሎት፣ ውፍረት ውበት የሚመስለን ሰዎች አሉ፣ ግን አደለም። በውፍረት ውስጥ የሚመጡ ተያያዥ በጣም የማይድኑ በሽታዎች አሉ። እነዚን ኮንትሮል ማድረግ የሚቻለው እንደዚህ ስፖርት በመስራት ነው። እና ተነሳሽነቱ ራስን ጤና ለመጠበቅ ስለሆነ በጣም በሚገርም ሁኔታ አይቸዋል። እውነት ለመናገር ከጤና አንጻር እዚህ ስፖርት ከጤና ጋር የተያያዘ አደለም። ስፖርት እኔ አሁን እዚህ ስመጣ የሆነ ግፊት ያሳይ ነበረ። ሳይነስ ነበረብኝ። እኔ እንደዚህ በቅዝቃዜ ውሃ ዳር ላይ ምናምን ጭራሽ መስራትም መቆም አልችልም። እዚህም ስመጣ የሚያቁም ሰዎች አሉ። መሬት ራሱ ቅዝቃዜ መቀመጥ ሁሉ አልችልም ነበር ምክንያቱም በጣም ስለሚያመኝ ማለት ነው። ግን አሁን ግፊትም ምንም ነገር ነፃ በቃ በትክክለኛው እንትን ያለሁት ትክክለኛው በቃ የደም ግፊቴ ትክክለኛው ማለት ትክክለኛ ስለ በቃ አሁን ያለሁበት ዳሜ ራስ 120/80 ኖርማል ማለት ነው። እሚያመኝ ሳይነስ ነበረብኝ። የቅዝቃዜ ላይ ድንጋይ ላይ መቀመጥ አልችልም ነበር። እዚህ ድንጋይ ላይ በጣም ነበር የምቸገረው። ሁሉም ሲቀመጡ እኔ ቆም ነበር፣ ምክንያቱም ስቀመጥ ያመኝ ነበር እዚህ ጋር። አሁን ግን እሱ እሱ ተስተካክሎልኝ ከጤና አንጻር ነው በቃ ሙሉ በሙሉ እግዚአብሔር ይመስገን ጤነኛ ነኝ። እና ሌሎችም መጥተው እውነት ብዙ ሰዎች አሉ። እዚህ ጋር የዳኑ ሰዎች ስኳር፣ ደም ግፊት ምናምን በብዙ ነገር የዳኑ ሰዎች አሉ። ከስፖርቱ ጋር ወደ ሌላ ምንም ነገር መድኃኒት ሁሉ የተዉ ሰዎች እናውቃለን እዚህ ውስጥ። ስለዚህ ሁሉም ሰው መጥቶ እንዲሰራ በቃ ማለት ነፃ፣ አንደኛ ክፍያ የለውም ነፃ ነው፣ ያለምንም ምንም ምንትን ነው እዚህ ጋር የምንሰራው። ና በቃ ሁሉም ሰው መጥቶ እንዲሰራ መፍራለሁ። እውነት ለመናገር ውፍረት በጣም የሚያስጠላ ነገር ነው። አንደኛ ያለ እድሜ እድሜ የምትለብሰው እኔ የምለብሰውን ልብስ ሻጮች ነበር የሚመርጡልኝ። ማለት ያ ማለት ለእኔ የሚሆን ሳይዝ አለ ብዬ ነው የምገዛው እና ገና አይተው እንኳን የለም ምናምን። አሁን ግን በቃ ደስተኛ ሆኜ የፈለጉትን እየለበስኩ ጎበዝ ሆኜ እየሰራሁ ነው። በጣም ማለት በጣም ዋጋ ተከፍሎልናል። ነፃ ነው ግን ቀላል አይደለም። በጣም ብዙ ነገር ነው እየተደረገልን ያለው በጣም መልካም ነገር ነው። በጣም ጥሩ ጓደኞች፣ በጣም ደስ የሚል ህብረት ነው ያለው እና ምናልባት ቤት በድብርት ውስጥ በጭንቀት ውስጥ በወሊድ ምክንያት በውፍረት ውስጥ ያላቸው እህቶቼ እንዲሁም ወንድሞቼ መፍራሞች ምን እንደኛ ተቀይሮ ውሸት ሊመስል ይችላል ግን መታችሁ አንድ ቀን ብታዩት፣ መቼ የማትቀሩበት ቦታ ነው። ውፍረት መቀነስ ብቻ ሳይሆን እኔ ወደዚህ ስመጣ ኃይለኛ ፕሬዠር ነበረብኝ፣ ብለድ ፕሬዠር ነበረኝ፣ ማይግሬን ያመኝ ነበር። እግሬን፣ ወገቤን ይሄን ያህል የቆምነውን ያህል እንኳን ቆሞ ማውራት አልችልም ነበር እና እግዚአብሔር ይመስገን ሁሉ ተወግዶ እንግዲህ ዛሬ እንደምታየኝ በንቃት በጀግንነት ቆም ያለው እዚህ ጋር ውፍረትም ከውፍረት ጋር ተያይዘው የሚመጡ አብዛኛዎቹ አመጋገብ አመጋገብና አካል ብቃት እንቅስቃሴ በማድረግ የሚድኑ ናቸው። ውፍረትም ይስተካከላል። ከውፍረት ጋር ተያይዘው የሚመጡ ስኳር፣ ኮሌስትሮል፣ ግፊት የመሳሰሉ ነገሮች አብዛኛዎቹ አመጋገባችንና አካል ብቃት እንቅስቃሴ በማድረግ የሚድኑ ናቸው። በእነዚህ አይነት ነገሮች ውስጥ ያሉ ሰዎች ከቻሉ እኛ አሁን በምናዘጋጃቸው ፕሮግራሞች ላይ መጥተው መስራት ይችላሉ። ካልቻሉ ደግሞ አካባቢያቸው ላይ ባለ የስፖርት ማዕከል፣ ጤናማ አመጋገብ በመከተል ከዚህ ጋር ተያይዘው በዩቲዩብም፣ እንዲሁም ደግሞ በተለያዩ ሚዲያዎች ለብዙ ሰው ለመድረስ ጥረት እያደረግን ነው። ከኛ ጋር አብረው በዘጠና ቀን ፕሮግራም ጀምረው ጤናቸውን መጠበቅ ይችላል ይቻላል ትልቁ ነገር እስካሁን አሁን ዘጠነኛ ክፍል ዘጠነኛ ሲዝን ነው የተቀበለን ያለ ነው በዘጠነኛ ክፍል ማስተላለፍ የምንችለው የምንፈልገው ይቻላል ይቻላል ቤት ተስፋ ቆርጣችሁ በሰውነታችሁ በጤናችሁ ላይ ተስፋ ቆርጣችሁ ቤት መቀመጥ የለባችሁም እኛ ባዘጋጀ ነው በሚቀርባችሁ ወይም በሚዲያ በምናስተላልፋቸው ነገሮች ተከታትላችሁ ራሳችሁን መለወጥ ትችላላችሁ የሚል መልእክት ነው። በእነዚህ ምዕራፎች ሁሉም ማስተላለፍ እኔ ስመጣ ወገቤን ያመኝ ነበረ። በጣም መቆም አልችልም፣ ስራዬ በጣም መቆም እንትን ነበር፣ እንዳውም እግሬን አስደግፎ ነበር የምቆመው። አሁን ግን ምንም አይነት እንትን የለኝም። መሮጥ እችላለሁ። በጣም ረጅም ርቀት መጓዝ እችላለሁ። ውፍረት መቀነሴ በራሱ ጤና ላይ ምሮ መታየት እራሱ ጥሩ ነው እኮ አይደል? ጥሩ ሰውነት አለ መባል በራሱ ትልቅ ነገር። ቀላል ነው። በ90 ቀን ውስጥ 30 ኪሎ 25 ኪሎ 27 ኪሎ 18 10 ኪሎ የሚቀን መቀነስ ይቻላል። እዚህ ደግሞ ያው እንደምታ እንደ ቅድም ሲነገር እንደሰማው ይሄ 90 ቀን በነፃ ነው የሚያሰለጥነው ማስተር ሄኖ ከዚህ ወዳጅነት ፓርክ ውስጥ ማለት በሳምንት አራት ቀን ዋጋ እየከፈለ ነው። ስለዚህ ጊዜ መስጠት ነው። ለስፖርት ጊዜ መስጠት፣ ራስን ለመጠበቅ ጊዜ መስጠት። ቁጭ ከማለት ቤት ውስጥ መስራት ይቻላል። ባይዘ ግን እዚህ ስትመጣ በህብረት ሲሰራ አለ አይደለ? አብሮ በተያያዥነት ደግሞ የሚሰጡ ሌሎች ኮርሶች አሉ። ያን ያን ጊዜ ስታደርግ ለውጡ ገር ነው። ይምጡ፣ ይስሩ፣ ይለወጡ። ይቻላል። ሳይኮሎጂካሊ ሰው መጎዳት የለበት። አሁን እኔ የሆነ ሰሞን በጣም ተጎድቼ ነበር። በጣም ወፍሬ ነበር ምናምን በጣም ግን አሁን በአንድ ሳምንት ውስጥ ለውጥ ያናቸዋል ይዞ በአንድ ሳምንት ውስጥ መስራት ይቻላል። በጣም ድብርት ውስጥ ነበርኩ። ኪሎ ከመክበዱ የተነሳ የጤናም ችግር ነበረብኝ። በቃ እንደው እንቅስቃሴ ጥሩ ነው ብዬ ራሱ አላስብም ነበር እንደዚህ ለውጥ የሚኖራል ብዬ አላስብም ነበር። አሁን በራሴ ኮንፊደንስ ንማግኝ ቻለው። አይምሮዬም ተቀይሯል። ደስተኛ ሆኛለው። በጣም በብዙ ነገር ተለውጫለሁ። ዘጠና ቀን ስፖርት በጣም አስደሳች፣ በጣም ደስ የሚል የሚያጓጓ፣ መቅረት እንኳን አልፈልግም። እዚያ የነበረን ቀናቶች በነበሩን ዘጠና ቀናቶች በጣም ደስተኞች ነበር፣ ደስተኛ ነበር። ማስተር ኖክን ደግሞ ከልብ በጣም በጣም በጣም አመሰግነዋለሁ። እድሜና ጤና ይስጠው። አምስት ሳንቲም አንድ ብር ሳንከፍል መምጣታችንን ብቻ እየጠበቀ እንደውም ስለሚቀርቱም ይገልጣ ቦታ የነበረ ጊዜ በጣም ቆንጆ ነበረ። እንደ አዲስ አበባ አሁን የነጻውን በሶስት ቦታዎች እየሰጠን ነው። በክልሎች አሁን ሶስት ክልሎች የመረጥ ናቸው አሉ የመጀመሪያው የክልል ፕሮጀክት ለመጀመር ሰው እነሱን እንደ ስንጀምር እናሳውቃለን። ኖርማሊ አዋሳ፣ ናዝሬት እና ባህርዳር ይህንን ስልጠና ለመስጠት አስብናል። የመጀመሪያው፣ ከዛ ደግሞ በቀጣይ በሁሉም ጋር ቲሞችን አደራጅተን ስልጠናውን በነጻ እስፔሻሊ መክፈል ለማይችሉ ሰዎች በነጻ እናደርሳለን። በአካል ሁሉም ጋር መድረስ ስለማንችል ደግሞ በተለያዩ የሚዲያ አማራጮች ዩቲዩብንም ጨምሮ ስልጠናውን እዛ ላይ ለማድረግ ጥረት እያደረግን ነው። ሁሉም ጋር ለመድረስ እንሞክራለን ማለት ነው። ኑና ከኛ ጋር ተቀየሩ። የማይቀየር ነገር የለም፣ ይቻላል። ኢቭን እኛ ጋር ባይመጡ እንኳን እንደዚህ አይነት መርሆችን ምናምን በህይወታቸው ላይ ተግባራዊ በማድረግ መለወጥ እንደሚችሉ እንደሚቻል ማስተላለፍ እፈልጋለሁ። በበለጠ ደግሞ እዚህ ነጻ እድል በጣም ተዘጋጅቷል። ይምጡ፣ ይቀየሩ ነው የምለው። እኔ ከብዙ ነገር ብዙ ነገር ነው ያተረፍኩት። ማለት ስመጣ እዚህ ወገቤንም እግሬንም ያመኝ ነበር። እንቅስቃሴ ማድረግም አልችልም ነበር። አሁን እንደፈለኩ ነው። ጤነኛ ነኝ። ጉሮሬን በጣም ነበር የሚያመኝ አሁን ጉሮሬን እዚህ ከጀመርኩ ጀምሮ አሞኛ ያገ ሱሰኛ ነበርኩ መጠጥ አሁን መጠጥ አልጠጣም። ከብዙ ነገር ነው እና ስፖርት በጣም ጥሩ ነው እና ማስተሬ የሰጠን እድል አሪፍ ነው እና ያልተጠቀመ ሰው መጥቶ ቢጠቀም ጥሩ ነው ለጤናውም፣ ለራሱ ለቤተሰቡም ብዙ ነገር ነው እና በህይወት ራሱ ስልጠናው ስፖርት ብቻ ሳይሆን የህይወት ክህሎትን እንሰለጥናለን እና እሱ ራሱ በብዙ ነገር ነው ይረዳል። ስራ ላይ ገንዘብ እንዴት መጠቀም እንዳለብን፣ ማንን ሰው መርዳት እንዳለብን እና በብዙ ነገር የተጠቀምንበት ማሰር ውፍረትን ይዞ ቤት መቀመጥ በራሱ በጣም ከባድ ነገር። እኔ የምመክረው ይውጡ፣ በቃ መለወጥ ይቻል። የማይቻል ነገር የለም። አንዳንዴ ምንም የተለየ ሳይንስ የለውም። አመጋገብን ታስተካክላለ ስፖርት ሲጨምርበት ሁሉ ነገር የተስተካከለ ነገር ይሆናል። ይውጡ፣ ይለወጡ። ቤት መቀመጥ ምንም እንትን የለውም። መፍትሄ ያለው በመውጣት ወቅ በማድረግ እዚህ መጥቶ ከኛ ጋር ቢሳተፉ መለወጥ ይቻላል። መቶ አርባም የነበረ አሉ ሲመጡ ማውቃቸው በጣም ተለውጧል። መለወጥ ይቻላል። ኑ ተለወጡ ከኛ ጋር። በጉጉት ነው የምንጠብቃቸው። ስፖርት መስራት ቀንጦታ ነገ በጣም ከፍተኛ የሆነ ህመም ታመህ ሀኪም ቤት ከምታወጣው ወጪ እዚህ በቀላሉ ጤናህን መጠበቅ ትችላል ሳይኮሎጂህን መጠበቅ ትችላል ከተለያዩ ይህን ከሱሶች መጠበቅ ራስን ትችላል እዚህ ቦታ ላይ ማለት ስለዚህ እንደምታየው እዚህ አሁን ሶስት ሺህ ሰው ነው ያለ የሚገርም ሁኔታ ማለት ነው። ስለዚህ ያንስ ገና ነው ካለን የህዝብ ቁጥር አንጻር። ኦፍኮርስ ሌላ ቦታም ስፖርት የሚሰሩ ሰዎች ይኖራሉ። ገና ነው። ይቻላል፣ ደግሞ መቀነስ ይቻላል። ሰው ጤናውን መጠበቅ ይችላል። የሚቆም አይደለም። ይሄ ላይፍ ስታይል ነው የሚሆነው። እንኳን እኔ በእኔ ስር ያሉት ልጆችን ጨምሮ ላይፍ ስታይላችን ነው። ከዚህ በኋላ ወደኋላ አንመለስም። ማስተላለፍ የሚፈልገው ነገር አይዞን። በውፍረት በኮሌስትሮል በስኳር በተመሳሳይ ህመሞች ውስጥ ያሉ አሁን ዘጠኙን ወር ከመስከረም እስከ ግንቦት ያለውን ስልጠና የምንሰጠው አዋቂዎች ላይ ነው። ክረምት ላይ ወጣቶች ላይ እንሰጣለን። ከሱስ ጋር ተያይዞ አዲክሽን ውስጥ የገቡትን ማለት ነው። ስለዚህ የሁሉንም ህብረተሰብ ክፍል ለመድረስ ጥረት እያደረግን ነው። መለወጥ ይቻላል። አብረን ንቁ፣ ብርቱ፣ ጀግና፣ አምራች ቫሊዩ አድም እናደርግ ዜጎች መሆን እንችላለን። በርቱ፣ እንገናኛለን። ማለት ባላቸው አቋም መጥተው እዚህ በጣም በህይወት ክሎ ስልጠና ይሰጣል ምናምን እና ብዙ አይነት ህይወታቸውን የሚቀይር ብዙ አይነት ስልጠና ስለሚሰጥ ቢመጡ ዝግጅቱ እግራቸውን ከቤታቸው ማስወጣት ብቻ ነው። እኛ ጋር መምጣት ብቻ ነው። ከዛ በኋላ እዚህ ያለው ስልጠና የሰው ሞራል ፍቅሩ ምናምን ይቀይራቸዋል። ና ምጡ ነው ምለው ማስተላለፍ የሚፈልገው ስፔሻሊ ለሴቶች ማለት ውፍረትን አውቀዋለሁኝ ና ምን ያክል ተጽዕኖ እኔ ላይ ፈጥሮ እንደነበረ ይቻላል። ኑ ተቀይሩ ነው ምለው። ውፍረትን ባይሆን ራሱ ማንም ሴት ወታ ራሷን ብትቀይር ደስ ይለኛል። ስፖርት ጤና ነው። በጣም ደስታ ነው። እዚህ ስመጣ የነበርኩበትን ስሜት ስለማቅ ከአላህ በታች ማስተርን በጣም በጣም አመሰግነው ሰው ነው በጣም ትልቅ ሰው ነው። እዚህ ጋር እንደ እህት፣ እንደ እናት፣ እንደ አባት በቃ ብዙ ነገር ነው። በጣም በጣም አመሰግነዋለሁ። ከዚህ በላይ በደንብ ከፍ ይበል። እውነት ለመናገር በሳምንት ውስጥ ለውጥ ጤና ይችኋል። ኪሎ ቀንሻለሁ። በነገራችን በሳምንት ውስጥ ቀንሻለሁ ኪሎ በዚሁ ከሪትም ከሄድኩኝ በዘጠና ቀን ውስጥ እንግዲህ ታየዋለህ። ፋንታን ማስተላለፍ የምንፈልገው በመጀመሪያ ከማመስገን ከጀመርኩኝ ማስተር ነው። በቃ ማስተርን እግዚአብሔር ይስጥ፣ እውነት ልቡን አይቀይርብን። ለብዙዎቻችን ሁላችንም ከቤታችን እንደዚህ ያስወጣ ነው ማለት ነው። እኔ ስፖርት እሰራለሁ የሚል ነገር አስቤ አላቅም፣ እኔ በራሴ ማለት ነው። ግን እዚህ ስመጣ እስኪ ልሞክረው ብዬ ነው የመጣሁት እንጂ እንዲህ የዚህን ያክል አምስት ወር ስድስት ወር እቀጥላለሁ ብዬ በፍጹም አስቤ አላቅም። ስለዚህ በቃ ማሰር በጣም እግዚአብሔር ይስጠው፣ ልቡን አይቀይርብን። ሌሎቹም ደሞ መጥተው እዚህ ጋር ያለ ምንም ክፍያ ነው የምንሰራው። በቃ ከፓርክ ከመግቢያ ውጭ የምንከፍለው ነገር የለም፣ በነፃ ነው። ክፍያ የሚባል ነገር የለም። መታችሁ ተቀይሩ። በአጭር ጊዜ መቀየር እንዳለ እኔ ምስክር ነኝ። ከራሴ ተመክሮ አንፃር ይሄ ቦታ እውነተኛ የለውጥ ቦታ ነው የምለው አይመስልም ግን ሁሉ መቶ ቢለወጥ ደስ ይለኛል። ሁላችሁም መታችሁ ወደዚህ መታችሁ ተለወጡ ላለው እኔ ያየሁትን ለውጥዩ ይህን ሸክም አራክፉ ነው ምለው። አሁን እኔ ጉልበቴን የሚያመኝ እግሬን የሚያመኝ ነገር ትቶኛል። ያ ማለት በስፖርት በእንቅስቃሴ የመጣ ነው። ስኳር፣ ደም ግፊት፣ ኮሌስትሮል በጣም ብዙ ብዙ በሽታዎች ጓደኞች ከነዛ ድናዋል፣ መድኃኒት አቁመዋል፣ አቋርጠዋል። ያ ማለት በጣም ተጽዕኖ አለው ስፖርትም እና ሚና ጤናማ ሆኑላለ አዎ የተለያዩ መሰናክሎች ይኖራሉ። ግን መኖርን ብቻ ለመኖር ሳይሆን ጤነኛ ሆኖ ለመኖር ያለባቸው መሰናክሎች እኔ እዚህ ስመጣ ብዙ መሰናክሎችን አልፌ ነው የመጣሁት፣ እና ብዙ ዋጋ ከፍዬበታለሁ እዚህ በመጣበት ጊዜ ማለት ነው። እኔ ብቻ ሳልሆን ልጆቼም ዋጋ ከፍለው ነው ዛሬ እዚህ ጋር የደረስኩት። ስለዚህ ሁላችንም ባለንበት እንትን የተለያየ መሰናክሎች ስላሉ ያንን አልፎ መውጣት መቻል ነው። ደግሞ ይቻላል፣ አይተናል፣ እንደሚቻል አይተናል። እዚህ ጋር ደርሰን አይተናል። እግዚአብሔር ይመስገን ኑ ነው የምለው። አይርፈድባችሁ ኑ፣ ይሄን እድል አያምልጣችሁ ነው የምለው። ሰው ለሆነ ሁሉ እኔ መንገድ ላይ ብን መንገድ ላይ አግኝቼ ጠርቻቸው ይመጣሉ እዚህ ሁሉም እንዲጠቀም እፈልጋለሁ። እና ኑ ነው ምንም አይነት ነገር አያግዳችሁ ነው ኑ። ስትወጡ አንዴ እንደሚቻል ታምናላችሁ ነው ምንም የሚያሳፍር ነገር የለም፣ ማለት የሚወገድ ነገር ነው አሁን እኔ ባየሁት ነገር ወፍራ ምንም መቀነሱ የማይቀር ነገር ነው። የተሰጠውን ነገር መውሰድ ብቻ ነው የሚያስፈልገው እና የሚያሳፍር ነገር አይደለም። እኛም ታክሲ መጠቀም አንችልም ነበረ በእግር ወቅ ማድረግ አንችልም ነበረ እና ከብዙ ነገር ነው እንትን ያደረግ ነው እና መቶ ቢሰሩ ለውጥ አለው። በደንብ ወሬ አይደለም በተግባር ነው። እኛ የየ መጀመሪያ ዝም ብሎ ነበር የሚመስለኝ እና መጥቼ ነው እዚህ ያረጋገጥኩት። ያለኝን በየቀኑ ያለኝን የራሴን አስተነፋፈስ መኝታ እራሱ አልተኛ ነበር። እንግዲህ አሁን በደንብ ነው እንቅልፍ የሚወስደው። የዚህ ነው ለውጥ ያለው እና መጥተው ቢሰሩ ደስ ይለኛል። አብሶ ሴቶች ሴቶች ወልደው ምናምን በውፍረት ምናምን እነሱ አሁን መጥተው ቢሰሩ በብዛት እምታየው ሴት ነው በቃ ያለው። ወንዶችም ቢሰሩ ችግር የለውም፣ እና መጥተው ቢሰሩና ቢጠቀሙበት ደስ ይለኛል። ለሌሎች ሰዎች ቤታቸው ቁጭ ብለው ስኳር ይዞኛል፣ ደም ግፊት ይዞኛል፣ ፕሬሽር አለኝ ስትረሳለኝ ከሚሉ ዘጠና ቀኑን መጥተው ሲተቀላቅለው ከሁሉም ነገር መላቀቅ ይቻላል። ስኳር ምንም ታሪክ ማድረግ እንችላለን። በፈተና የሚያልፍ ሴትም ይሁን ወንድ የተመረጠ ነው ብዬ ነው ማስበው። ፈተና የሌለበት ሰው አልጋ በአልጋ የሚሆንበት ሰው የላጅ ትርጉሙ ብዙ ያልገባው ነው ብዬ ነው እና በብዙ ፈተናዎች ውስጥ ስናልፍ እግዚአብሔር ከኛ ጋር እንደሆነ እንድናውቅ ወደ እግዚአብሔር የበለጠ መጠጋት እንድንችል አቅማችን እሱ እንደሆነ ገንዘባችን እሱ እንደሆነ አውቀን እንድንበረታታ ያስፈልጋል ብዬ ነው ማም ነው ስትረግል ሲበዛበት ከፊትህ ጥሩ ነገር አለ ብለህ ማሰብ እንድትችል ያስፈልጋል ብዬ ነው ማም ነው።